እናንተን እጅግ እጅግ በጣም አድርግ አመሰግናችኋለሁ። ከልቤ ነው የምር። እኔ እንደዚህ እየቀለድኩኝ ምናምን አይደለም ነገሮችን ትክክል አይደለም ብላችሁ እዛ ኮመንት መጽሐፍ ሲገባችሁ ስድብ ስድብ ሰደባችሁት። ጭርች አድርጋችሁ ሰደባችሁ መጣችሁ። ደግሞ እሁን ገዝት እንስራ እህኮ ጀብድነት አይደለም። ምን ሆናችሁ ነው? ሰባት ባል ኡርጉስ ሆናት ሄድበት ሄድበት እንዴት ትላላችሁ? እዛ ኮመንት ላይ ስድብ አረጋችሁ ጨርሳችሁ እዚህ መጣችሁ። እዚህ ደግሞ ገዝተ ትሰራላችሁ። እዚህ ደግሞ ሙዚቃ ትከፍታላችሁ። ሄድበት የኛ ጀግና ሄደ። ትክክል አይደለም ብላችሁ ለምን ጽሁፍ ጽፋችሁ ቪዲዮ አትሰሩ? ጽሁፍ ጽፋችሁ ለምን አትለቁ ቪዲዮ ሌሎቿ ከተሳሳተች ስህተት ማለት ነበረባችሁ እንዴ፣ ገት ትሰራላችሁ እንዴ፣ ሙዚቃ ካብታችሁ ትጨፍራላችሁ። ይሄ ጀብድነት አይደለም። በጊዜ ኦኬ፣ እኛን ተቀብለን እልል ብለን ኡርጉዝ ባለነች ሰዓት ከይሳ ጋራ ስትመጣ አቤት ኢሰ እልል ብለን ተቀበል። አሁን ደግሞ ይሄ ነገር ትክክል አይደለም እንዴ! ጤነኛ ናችሁ እንዴ? ከነዚህ ጋራ ተደምረን ነው ስንት ሚሊዮን የተባለው ግን ፈጣሪ ትግስቱን ይስጠን። አበደ እንዴ! ሰው ብቻውን መስራት ትችላለች። ወንድሞቹ መጥቶ የለ እንዴ? ሚዲያ ላይ ከነሱ ጋራ መስራት ትችላለች። ብቻውን ፈታ ብላ መስራት ትችላለች። እንዴት ይሄ ትክክል ይሆናል? እንዴት ሄድበት ትላላችሁ? ይሄ ትክክል አይደለም። ከእሷ ጋራ ኤሄድም። ከሩታ ጋራ የሚሄድ ስራ አይደለም። ይሄ ስራ መቃወም ነበረባችሁ፣ መቃወም ስነበረባችሁ፣ ገስተ ስሰራላችሁ ትክክል አይደለም ብላችሁ ቪዲዮ መስራት ትችላላችሁ። እሷን ትመለሳለች ከስተቷ ይሄ ስተት ነው ከተባለ ኦዲንስ፣ ሁሉም ተባብራችሁ፣ እሷ ደጋፊ ነኝ ባይ ተባብራችሁ፣ ይሄ ትክክል አይደለም ብላችሁ ሁላችሁ ቪዲዮ ብትሰሩ ትመለሳለች። ኮመንት ላይ ይሄ ትክክል አይደለም ነውር ነው ብላችሁ ብትጽፉ ትመለሳለች። እንዴት እንደዚህ ይደረጋል? እንዴት ተሄድበት ትላላችሁ? ከእርጉዝ ጋር እርጉዝ ሆና ከሌላ ወድ ጋር መጣ። እዛም ትክክል እዚም ትክክል። እዛም ስትሄድ ታጨበጭባላችሁ፣ እዚም ስትል። አረ ፈጣሪ ፍሩ። ፈጣሪ ትግስቱ ስጠይ። ገስት እንስራ ሄዱበት ትጨፍራላችሁ። ገስት ገብታችሁ ምን ሆኖ የሚያስጨፍር እስቲ አሁን እናንተ ፉክክር ይዛችኋል። እዛ ቤት፣ እነዛ ሰፈር እና ጠላቶች እየሰደቡን ነው እነሱ። ሲሰድባችሁ ታዲያ እንደዚህ ማድረግ ነበረባችሁ? ስህተት መስራት አለባችሁ እናንተ? ይህ ትክክል አይደለም ማለት ሲገባችሁ፣ እና አብርሃም ደጋፊ እኮ ሰደቡን፣ አሽቃበጡ። ኦኬ አብርሃም ደጋፊ ለመናደድ እናንተ ገስት ሰርታችሁ፣ ኦኬ ሄድበት። ትክክል ያልሆነ ነገር ትክክል ማለት ነበረባችሁ? እንደዛ ነው የምታስቡት? አረ ስንቱን ይሄ ሰሞን ደሞ ምን ሆናችኋል? ተደጋፊዎች ምንድነው የነካችሁ? ምንድነው ችግራችሁ? ትክክል አይደላችሁም ሁላችሁም። እዛን ታሽቀብጣላ ዘ እዚህን ታሽቀብጣላችሁ፣ ጉድ ፈላ

አንዱ እግዚአብሔር ይመስገን። እንዴት ነሽ? ምን አይነት ድንቅ ልጅ ነሽ! በእርግጥ የፕሮፋይሌ እሷ ነው፣ ግን አነጋገርሽ በጣም ደስ የሚል ምን አይነት ጨዋ ቤተሰብ ቢያሳድግሽ ነው። እንደው አሁን እምልሽ ብዙ አዋቂ ነን የሚሉት እንኳን ይህንን ነገር ማሰብ ሲሳናቸው፣ አንቺ ግን አስበሽ እውነቷን እቅጫን በመናገርሽ እኔ እንደው ያሳደገሽ ይባረክ ብያለሁ። ይባረክ በእውነት በእውነት በባህላችንም በወጋችንም የሌለ የፈለገ እሱን ለማናደድ ብትሞክር እንኳ እርጉሱ ነው። ሆዷን እያንቀፈደደች በሌላው እንድትሰማለች። እንዴ እምትገርም እምትገርም። እኔ እንደው ትልቅ ሰው ነኝ እሷን በመደገፌ አልቅሼ ሁሉ ነበር ምድል። ስለ እሷ ብዙ ጊዜ አልቅሻለሁ። እሱን ተሳድቤያለሁ። እሱን ተቃውም ያለሁ ሆነም እንዳሰድባት እሷ እኔ ነው እንደተሰድባት አልፈልግም። ግን እኔ ወደንሱ ወዶ የተናገርኩት ኮርሽ መናገርሽ እኮ ጥሩ ነው። ደስ ብሎኝ እኮ ማነጋገርሽ አነጋገርሽ በጣም ደስ የሚል መሰልሽን። ከእሷም ደጋፊ አንድ ሁለት ቢኖሩ ኑሮ እቺ ልጅ ወደ ስህተት አትገባም ነበር። ገብቶሻል። አይዞሽ። በእርች ግፊበት እያሉ ነው እንዲህ የሚያደርጓት። በተለይ እሱን የሚሰርቡ እሱን የሚያዋርዱ ከቤ መንገሻ እያሉ ስሙን እያጠፉ የሚሳደቡ ለዚህ ሁሉ ስህተት የዳረጓት እነሱ ናቸው። በእውነት እኔ አሁን እሳስብ፣ በእውነት ልጁ በእውነት በሆዱ ምን አይነት ቤተሰብ ነው እንደው ቤተሰቦች ውስጥ ምን እያስብ ነው ያለ እና ደለ የምትናገሩትን እንዲወቁ

ወንድሙ አኮ ነው ወንድሟ እኮ ነው። ምን ችግር አለ? ይሄ ስራ ጥሩ አይደለም ብላችሁ ተቃወሙ። ይሄ አይደለም ብለሽ ብላችሁ መቃወም መጨፈር ምን ሉታል ኮመንት ላይ ሰደባችሁ፣ ሙሉ ጨርጋችሁ፣ ሙሉ ጨርጋችሁ፣ ኮመንት ላይ ሰደባችሁ፣ መጣችሁ። አሁን ደሞ ገስት ትሰራላችሁ፣ ትጨፍራላችሁ፣ ጀብድ እንደተሰራ ነገር ወንድማም ይሁን ምንም ይሁን ይሄ ነገር ትክክል አይደለም ማለት ትችላላችሁ። ቪዲዮ ሰርታችሁ በየቤት ስንት ጊዜ አስር ጊዜ አምስት ጊዜ ቪዲዮ መስራት ትችላላችሁዩትዩብ ላይ ሄዳችሁትክክል አይደለም ማለት ትችላላችሁ ስድቡ ምን ያስፈልግ አስራ ስድስት ሺ ኮሜንት እንዳለ ስድብ ነው ስድቡ ምን ያስፈልግ አሁን ስድብ የለውም ብዙ ስድብ የለውም